የኔ እነሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወቴ አስቤ አላቅም። ከዚህ በላይ ግን እኔ እኔ ለራሴ ራሴ መዋሸት አልፈልግም። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን ፍቅር ለወገናችን ይሁን። አላሰብኩትም፣ አልጠበቅኩትም። ሩታ አብርሽን እስከ መጨረሻው ከህይወቷ ታስወጣዋለች ብዬ ላስብ ከብዶኛል። በራሴ በኩል ስጀምርላችሁ ቤተሰብ ማለት ነው። ምክንያቱም ጥፋቶች ብዙ አሉ ከባባድ ለዛው ማለት ነው። እንዲታረም ጊዜ ይሰጠችው፣ እሱ ግን ታርሞ ያንን ነገር በተግባር ያላሳያት ብዙ ነገሮች አሉ። እንደ ሴት ብትቆርጥ አይገርመኝም። ምክንያቱም ነገሮች በጣም ከፍ እያሉባት ሲሄዱ ከቅም በላይ ይሆናል። ሴት ልጅ ደሞ የወደደች በተለይ የምታፈቅር በጣም ከልቧ ልቧን የምትሰጥ ሴት አቅሟ እስከፈቀደ ድረስ ነው የምትታገሰው። ከዛ በላይ ሁሉ ነገር ያበቃል ማለት ነው። በጠቅላላ በሚባል ሁኔታ ማለት ነው። በአብዛኛው ዩቲዩበር ቤቶች ላይ ጸብ እየታየ ነው አይታችኋል። እና የሜጋ ጸብ ነው እና ሄጋ ጸብ ነው። እስኪ ጸብ የሌለበት ቤት አሳዩኝ። አረ ብዙ ናቸው በጣም ብዙ ልጆች እና ይሄ ወራት የጸቦር ይሆን? እኔ ምን አይ ቲንክ ኢንኬዝ የሆነ ነገር አለ። ዝም ተብሎ አይደለም እንደዚህ ሁሉም ጋር እየተበጣበጡ ያሉት። አንድ ደግሞ ወሳኝ ነገር ልላችሁ የምፈልገው በሩታ ጉዳይ ሩታ ከአብርሽ ጋር የምር ከተለያየች ከዚህ በፊት ይባል የነበሩት ነገሮች በጠቅላላ እውነት ናቸው ብለን እንድናምን እንገደዳለን ማለት ነው እነዚያም ነገሮች ምንድን ናቸው ሩታ ከአብርሃም ጋር ለድራማ ነው የተገናኙት በሚለው እንደመድማለን እኛ በራሳችን በኩል ምክንያቱም እስከ ጥግ የሚለያዩ ደረጃ ካደረሳቸው ይሄ አያሳምንም ለኛ እኛ አብርሽን እንዲቀየር ወደ ሩታ ደግሞ ነገሮችን አስተካክሎ ቶሎ ብሎ ከሷ ጋራ ሰላም እንዲያወርድ ነበር አይ እስካሁን ስንጠብቅ የነበረው። እሱም እንደምታዩት ነገ ሰጥሻለሁ፣ አስቢበት እስከ ነገ የሚላቸው ነገሮች አሉ። እኔ ድንቅ ነውኮ የሚለኝ ትላንትም አንድ አይነት ዛሬም አንድ አይነት ነገም አንድ አይነት ምንም ሊስ ሊታረም የማይችል ማንነት ማለት ነው። ሰው እኮ ይታረማል ከስህተቱ አይደለ እንዴ? ስህተቱን አይቶ የማይታረም ሰው ምን ትሉታላችሁ? የሰው ልጅ ነው እንዴ? የሰው ልጅ አይደለም። አንዳንድ ጊዜ ሰው መባላችን ከሌሎች ነገሮች የሚለዩን በማስተዋላችን፣ አስተሳሰባችንን በማስተካከላችን፣ የምናደርጋቸውን ነገሮች ፊክስ አድርገን ደግሞ ወደ መልካም ወይም ወደ ጥሩ መንገድ መምጣታችን ነውና ሰው እስከሆነ ድረስ አንድ ሰው የሚያጠፋውን ጥፋት አምኖ ነገሮችን አስተካክሎ ወደ ቀና መንገድ ካልመጣ፣ የትዳር ህይወቱን ካላስተካከለ ያጠፋበትን ነገር በጣም ራሱን አሳምኖ ያንን ነገር ከዛ ወጥቶ ጥሩ ነገር ይዞ ካልመጣ ችግር አለ ማለት ነው። ስለዚህ ሩታ አንፈርድባትም፣ እሷ ላይ ሊፈረድ አይችልም። በጣም የምትወድ በጣም ቤቷን የምትንከባከብ ባሏን የምትወድ ሚስት እንደ ሩታ አይነት ማለት ነው። የዋህ ልትቆርጥ ትችላለች። ያ በትክክል ለምንድን ነው የማትቆርጠው? ሰው እኮ ናት እንዴ ትግስትም ሲበዛ ይመራል የሚባል ነገር አለ እና ታገሰች፣ ታገሰች አየች። በጣም ታግሳለች። እውነት ለመናገር በሕይወቷ ውስጥ ብዙ ነገር እንዳለፈ አይተናለም። እሷም ስትናገር እንዳያቸዋት ከአቅሟ በላይ እንደሆነባት ነው በንግግሮቿ ውስጥ የተረዳ ነው። እና ይህን ነገር ደግሞ አብርሽ አስተካክሎ ሊመጣ አልቻለም። ጠበቀች ጠበቀች አልሆነም። እንዲሁም ደግሞ ወደ ቡታጅራ ሊሄድ ነው ብሎ ቁልፍ ካስረከበ በኋላ ምንድን ያደረገችው እሷም ቤቷ ገብታ እቃዎቹ አለቃቅማ ወታለች ማለት ነው። ስለዚህ በስተመጨረሻ እንግዲህ አስጠርቶ እውነተኛውን ነገር ለኦዲየንስ እንንገር ነው ያላት። ሲጀመር እኔ እንደተረዳሁት ሆነ አብርሽ የመለያያ መንገዶችን በደንብ አድርጎ አመቻችቷል። የተረዳው ተረርቶታል። አካሄዱን፣ ይጠቀምባቸው የነበሩ ሲስተሞች ጠቅላላ፣ አፍ አውጥቶ እንለያይ ሳይሆን በሲስተም እሱ ከሷ ጋራ መለያየትን አስተካክሎን ይመጣ ስለዚህ አሁን ላይ ማለቃቀሱ ያዞንባ ተገቢ ነው ብዬ አላስብም፣ በራሴ በኩል ማለት ነው። እውነትን ስንኖራት በተግባር መሆን መቻል አለበት። አስመሳይነት ለሕይወታችን አይጠቅመንም፣ አስመሳይነት ያጠፋናል። አስመሳይነት ማለት ነው ዘላለማችንን በተወዣበረ ማንነት ውስጥ እንድንኖር ነው የሚያደርገንና፣ ስንኖር እውነትን እንሆን፣ ስንኖር መልካምን እያደረግን እንኖር፣ ስንኖር ከልባችን እንኖር። ይህ ህይወት ዛሬ ላይ ለሱ ምናልባት ሊሰጠው የሚችለው የሆነ ነፃነት መስሎ ሊሰማው የሚችለው ነገር ሊኖር ይችላል፣ ነገር ግን አይደለም። እሷ ዛሬ ከእንባዋ እየታበሰች እየታበሰች ጥንካሬዋ እየጎላ እየመጣ ነው። እሱ ግን ገና ብዙ ቀናቶችን ገና ብዙ ሳምንታቶችን እያለቀሰ ይመጣል። ከዛስ በኋላ አሁን ላይ ምንም ላይመስለው ይችላል። አዎ አሁን ምንም አይመስለውም፣ ወደፊት ነው በጣም እንደተሰበረ ማጣት የሌለበትን ሚስቱን እንዳጣ የሚረዳው ወደፊት ነው። ይሄን ደግሞ ሁላችንም የምናየው ነገር ይሆናል። ጊዜ ለኩሉ ማለት ነው። እናም ቤተሰብዬ፣ እኔ ሁለቱ እንዲለያዩ ፍጹም ልቤ አይፈቅድም። ማናችንም እነ ሩታን ምንከታተል ኦዲየንሶች በጠቅላላ አንፈቅድም፣ ምክንያቱም ጸብ እንዲሁም ደግሞ ባለትዳር እንግዲህ ገና አዲስ ሙሽሮች ናቸው። ገና አዲስ ህይወት ነው የጀመሩት እና ምንም ሳይያዝ እንደዚህ አይነት ህይወት ለእኛ ማሳየታቸው እጅግ ከአይምሮ በላይ ይከብዳል፣ ለማመንም ይከብዳል። እነሱ እንደተናገሩት ግን ማስተካከል የሚገባው ጠንካራ መሆን የነበረበት አባወራ በጣም ደካማ ሆኖ ያገኘ ነው። ምናልባት ልጁ ገና ለትዳር የደረሰ አይደለም፣ ገና ነው፣ ገና በጣም መሰራት አለበት ብያችዋለሁ። ከዚህ ፊት አብርሽ ላይ እና አሁንም ስቲል ማለት ነው ቡታጅራ የሚሄደው ነው እያንተ እየተናገረ እየመጣ ያለው በጣም አይገርምም እንዴ! በዚህ ሰዓት እንኳን ስለ ቡታጅራ ነው የሚያወራው እሱ ከእሷ ጋር መለያየቱ እሱ ከእሷ ጋራ ያለው ያ ሁሉ የተደከመበት ህይወት መና መቅረቱ አላሳሰበውም ማለት ነው። ይሄ ማለት ደግሞ በጣም በጣም በጣም ችግር አለ። ችግሩ ደግሞ ሁላችንም እንደምናቀው ነው። እኛ ከዚህ በኋላ እሱን እንደ ጭቃ ጠፍጥፈን የምንሰራው ሰው አይደለም። በራሱ ሊና መምጣት የሚችል ማሰብ የሚችል ማገናዘብ የሚችል ሰው ነው። አቅሜን አቃለሁ ራሴን ችያለሁ ብሎ ነው አይደል? ከቤተሰቦቹ ወጥተው ቡታጅር አዲስ አበባ የገባው። ስለዚህ ይህ ሰው በራሱ ኮንፊደንስ ራሱን ሊያስተዳድር እስከመጣ ድረስ ብቻውን በማያውቀው ሀገር ለዛውም ይህ ሰው ይችላል ማለት ነው። ነገሮችን ፊክስ ማድረግ ይችላል ማለት ነው። ማገናዘብ ይችላል ማለት ነው። እንዴት ሆኖ ነው ታዲያ ይሄን ያክል ነገሮችን አልፎ ተሻግሮ የመጣ አንድ አባውራ ሚስቱን ማስተዳደር ቤቱን እንዴት መምራት የማይችለው እንዴት ነው? ተረድታችሁኛል? ቤተሰብ ስለዚህ አውቆ የተኛን ቢቀሰቅሱት ጣውጥ፣ አውቆ የተኛን ቢቀሰቅሱት አይሰማም ነው አይደለም የሚባለው። እኛ ከዚህ በላይ መድከም አንችልም። እህታችን ሩታም ደግሞ እንድትጎዳብን አንፈልግም። ግን የእውነትስ ከጥግ ድረስ ይህ ነገር በመለያየት የሚቋጭ ከሆነ ያው እንግዲህ ከዚህ በፊት የሩታም እህት መታ ነበረ፣ በጣም ብዙ ነገሮች ሚዲያ ላይ ተናግራለች። እንዲሁም ሌሎች ሌሎች ወገኖችን ብዙ ነገር ሲሉ ነበረ። አንሰማም ብለን ነው እኛ ጆሯችንን ደፍነን እነሱን ብቻ ስንከተል የቆየ ነው እና እነዛን ወገኖች እስካሁን ሲናገሩ የቆዩት ነገር እውነት ሊሆን ነው ማለት ነው። በቃ እኔ እንደዚህ ነው አሁን ላይ እያሰብኩኝ ያለሁት እና በስተመጨረሻ እንግዲህ ሲናገሩ እንደሰማችኋቸው እሷ ኦልሬዲ ነገሮች ሁላ እንዳበቁ ከዚህ በኋላ መልሶ ህይወትን ለማስተካከል እንደማትችል ነው የተናገረችው። ቆርጣለች። እሱም ደግሞ ማመን አልችልም የሚሉ ነገሮችን የተናገረው። በጣም ግራ ትጋባላችሁ ማለት እውነት፣ አብርሽ አሁን ላይ ይሄ ነገር አስደንግጦታል? እውነት መለያይታቸው አላስጨነቀውም ስትሉ ደግሞ ምንታ ያላችሁ እስከ ጠዋት ላይ ሊሄድ አስብ ያለው እስከ ነገ ከሰዓት በኋላ ድረስ ግን እጠብቃለሁ መልስሽን። የሁል ጊዜ ታይሚንግ ነው ለዚህ ልጅ የሚሰጣት የሚያስደንቅ ነው። ሰው እንዴት ስህተቱን አይቶ ማረም አይችልም? እንዴት ድንጋይ ብቻ ከሆነ ሁል ጊዜ ተመሳሳይ ነገር በቃ ድንጋይ ድንጋይ ነው አይደለ? የሰው ልጅ ግን ስብዕና እያለው አይምሮ እያለው ጥሩ በጎ ነገሮችን መለየት እየቻለ እንዴት ተመሳሳይ ሆኖ ሁሌ ይኖራል? ተመሳሳይ ጥፋት ተመሳሳይ ጥፋት፣ ኖ ዌይ፣ ይሄ አያስኬድም። በተለይ በጣም ፍቅር የምትወሰጥ በጣም መልካም ሴት የሆነች ሴት ብዙ ጊዜ ትታገሳለች ከዛ በኋላ ግን ድንበር አለው የትዕግስቷ የትዕግስቷ ድንበር ሲያበቃ ከምትችሉትና ከምትጠብቁት በላይ ሆና ትመጣለች እንደተመለከታችሁት ልክ እንደ ሩትዬ ማለት ነው ስለዚህ እኛ ሩታ አሁንም ነገም ከነጎዲያ ማለት ነው እንድትጎዳብን አንፈልግም እህታችን ልትረጋጋ ይገባታል በዛ ላይ ደግሞ ነፍሰ ጡር ናት እየተባለ ነው እሱንም ደግሞ ጊዜ ይፍታው ምክንያቱም እንዴት በዚህ ልክ ልጅን ያክል ነገር እያፈሩ ይለያያሉ የሚለው በጣም ላይ ምሮ ይከብዳል። እንዴት ለልጅ ተብሎ እኮ ብዙ መስዋዕትነት ይከፈላል። ያው ባለትዳሮችን እናያቸዋለን ለሊስ ሲሉ መስዋዕትነት ይከፍላሉ። ለቤታቸው፣ ለህይወታቸው ሲሉ መስዋዕትነትን ይከፍላሉ። እነዚህ ባለትዳሮች ግን ከተጋቡ እስቲል ገና ዓመት እንኳን ያልሆናቸው ናቸው። አብረው ይኑሩ እንጂ ትዳርን የመሰረቱት በቅርቡ ነው። አይደለም እንደተከታተል ነው። እንዴት ሆኖ ቢያንስ አዲስ ላመጡት ፍጡር እንኳን አላሰቡም። እኔ እሱ ጋር ጥያቄ ያዙልኝ፣ ቤተሰብ ማለት ነው። ይሄ ሰው እኮ በራሱ ፍላጎት ወደ ምድር የመጣ አይደለም። አይደለም እንዴ የሚያመጡት ፍጡር እኮ ማለት ነው በእነሱ ፍላጎት የመጣ ነው። ስለዚህ ኃላፊነት አለባቸው። ከምንም ነገር በላይ ደግሞ አብርሽ ኃላፊነት ነበረበት። እሱ አሁን ሄዶ ቡታጅራ ስለመረጋጋት ነው እያወራን ያለው። ተመልከቱ ቤተሰብ፣ ነጥቦቹን ዝም ብላችሁ እንደ ቀላል እንዳታዩአቸው እንዲሁም ደግሞ ቡታጅራ ሄዶ መረጋጋት ሌላ ነገር ነው እኮ ቤተሰብ፣ ዝም ብላችሁ ለጊዜው አለ አይደለ ጊዜ ግጭት ሲሆን እሺ፣ ሶኬ ልትሉ ትችላላችሁ። ይሄ እኮ በቋፍ የደረሰ ጫፍ ላይ የደረሰ የትዳር ፍችን የሚያሳይ ቪዲዮ ነው ዛሬ የተለቀቀው እና ዛሬ አብርሽ መከረበትም ካለበት ተከርብተክ እኛን አሳምነክ የሆነ ነገር ይዘ መምጣት ነበረብክ because ሩታን ላለማጣት ብለ ማለት ነው ያንን ነገር እያየን አይደለም anyways እኛ እንደምንፈልጋችሁ ሳይሆን እናንተ እንደፈለጋችሁት ነው እየመጣችሁ ያላችሁት፣ ምክንያቱም ይሄ የእናንተ ሕይወት ስለሆነ። ሜቢ ኦዲየንሶች ጥሩ ነገር ሊመኙ ይችላሉ፣ የእናንተን አለመለያየት፣ አንድ መሆን ሊመኝ ይችላል። ምክንያቱም በጣም ስለምንወዳችሁ ማለት ነው። ነገር ግን እናንተ ጋር ያለው ችግር ይህን ያክል ገደቡ ከአቅም በላይ ልክ ጎርፍ እንዴት ነው የሆነ ግድብ ጥሶ ሲፈሳል አይደለ? ያን ያክል ደረጃ ከደረሰና መቆጣጠር የምትችሉት አይነት ካልሆነ ምንም ማድረግ አይቻልም። እኔ የሚያሳዝነኝ የተፈጠረው አዲስ ፍጡር፣ እንግዳው ፍጡር ወደዚህ ምድር ሊመጣ ልትቀበሉት የነበረው አዲስ እንግዳ ነው። ለዛ ነው የማስበው። እኔ አላቅም አላቅም ስቲል የሆነች ምልክት ሰጥታለች። ሩታ እስከ ነገ ጠብቅሻለሁ የሚል ነገር ብሏታል። ግን አብርሽ፣ ይሄ ሁሉ እንትን የሆነ ለምንድነው ግን ገደብ የምትሰጣት ግራ የገባኝ ነገር። እስከ ነገ እስከ ነገ፣ ከነጎዲያ ቤት ተረከቢ፣ ቁልፍንኪ ምናምን የሚሉ ነገሮችን ለምንድን ነው እንደዛ የምትናገረው? አንተ እኮ እሷም ሳትፈልግ በግልጽ ማለት ነው በድብቅ በሆነ አነጋገር ወይም ደግሞ እሷ ሩታ ልትረዳ የምትችል ኦዲንስ ሊረዳ በሚችል መልኩ ሩታን እንድትሄድልክ እያረክ ነው። ያ እንደዚህ አይነት ሴንስ ነው የሚሰጠው። አንተ የምታሳያቸው ነገሮች ከሩታ ጋር ያለን ችግር መፍታት ነው የሚቀለው ወይስ እኔ ነገ ቡታጅራ ሊሄድ ነው በቃ ከዚህ በኋላ እዚህ አዲስ አበባ አልኖርም። ይሄ ማለት አንተ ይሄን ህይወት አልፈለግከውም ነው እኔ ብዬ የተረዳሁት። ከገባህበት በኋላ ከበደክ በቃ። እያችሁ ኃላፊነት ሳይ ማለት ለኃላፊነት ብቁ ሳትሆኑ ኃላፊነት ውስጥ አትግቡ። ኃላፊነት ማለት ከባድ ነገር ነው። ያንን ኃላፊነት መቋቋም የሚችል ሰው ነገሮችን ከአቅሙ በላይ እንኳን ቢሆኑበት ጥሶ አልፎ ወደ መልካም መንገድ፣ ወደ ጥሩ መንገድ ይዞ ይመጣ ነበረ። ብዙ መሰናክሎችን አሳልፎ ይህንን ትዳር መታደግ የነበረበት አብርሽ ነበረ። እኛ አላገኘንም። ይሄንን ነገር በጣም እናዝናለን። በዚህ አጋጣሚ በጣም ውስጣችን እያዘነ ነው። እርታ ስታነባ ውስጣችን እያነባ እያዘንን ነው አብረናት ቪዲዮን የጨረስ ነው። እኛ መለያየታችሁን አንፈልግም። አሁንም ቢሆን ልንላችሁ የምንፈልገው እንግዲህ ለአብርሽ በጥብጦ ማጠጣት ብቻ ነው የቀረን እንጂ ሁሉንም ነገር እስኪገባው ድረስ ተናግረናል። ምንም ማድረግ አንችልም። ከሰማችሁን ለእናንተ የሚጠቅሙ በጣም ብዙ ነገሮችን ሚዲያ ላይ ለቀናል። እናንተ ደግሞ ካልጠቀማችሁ ደግሞ የራሳችሁን እንግዲህ የምትሉትን መንገድ ተከተሉ። ሁሉም ነገር ሲያበቃ ያበቃል። ሁሉም ነገር ሲሆን ይሆናል። ለማንኛውም ነገ ደግሞ ከነገ ወዲያ ደግሞ ምን እንደሚመጣ አይፈጠርም። አንዳንድ ጊዜ ያበቃለት የተባለ ነገር እንዳንዲስ የሚያንሰራራበት ጊዜ ሊኖር ይችላል። አንዳንዴ ሞትን ስንል እንነሳለን። አንዳንዴ ታመምን ስንል እንድን አለን። አንዳንዴ ነገሮች ሁላ ይለዋወጣሉ። ስለዚህ ነገሮችን ለጊዜ እንተዋለን። እኛ ግን እሩታን ሳይሆን አብርሽን፣ አሁንም እባክህ ደቂቃህን፣ ሰዓትክን፣ ሴኮንድክን ተጠቀምበት። አሁንም እሷን ያላሳመናት ነገር ስላለ ነው። በቃ ይሄን ልንልክ ነው የምንችለው ማድረግ የምችለውን። እስካሁን ብራይት ሆኖ ካልታየክ ከዚህ በላይ ምንም ማድረግ እኛ አንችልም። ቤተሰብ በጣም አዝኛ አለው ምክንያቱም ሩታ የመቁረጥ ጥግ ሄዳለች። እስከ እስከመለያየት ደረጃ ሊደርሱ ነው እነዚህ ልጆች። እኛ የአብርሻ አባት ከቡታ ጅራ ድረስ መጥተው ነገሮችን ፊክስ ለማድረግ እንደዛ ሲጥሩ ያ ሁሉ ነገር አልፎ አሁን በድጋሚ ደግሞ እንዲህ አይነት ነገር መኖሩ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ለማንኛውም ይሄ ብቻ አይደለም ብዙ ነገር ወደፊት የሚገለጡ ነገሮች አሉ ብዬ ነው ማስበው ከዚህ ታሪክ ጀርባ በጣም ብዙ ነገሮች ናቸው ያሉት ብዬ የማስበው ቤተሰብ፣ ቸርቆዩልኝ